ከመሰንበቻ ጋር ናችሁ ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ በተለያዩ ጉዳዮች ነው ቆይታ እያደረገን የምንገኘው ባሳለፍነው ሳምንት ላይ ብዙ መነጋገሪያ ከነበሩ ጉዳዮች መካከል አንዱ የኢትዮጵያ ብሔራዊ ቡድን ጉዳይ ነው ኢትዮጵያ ብሔራዊ ቡድን ጨዋታዎች ነበሩት በዚህ ብሔራዊ ቡድኑ ባደረጋቸው ጨዋታዎች ከግብጽ ጋር ሽንፈት ከጅቡቲ ጋር ደግሞ በአሸናፊነት አጠናቆ አጠቃላይ የቡድኑ እንቅስቃሴ ላይ መግለጫም ተሰጥቷል። ጣቢያችንም እንደ ተቋምም ኢቢሲ በብሔራዊ ቡድኑ አጠቃላይ እንቅስቃሴ ላይ ሰፋፊ ውይይቶች እያደረገ ነው የሚገኘው። ብሔራዊ ቡድኑን ስናነሳ ደግሞ ብዙ ትኩረት ከተሳቡ ነገሮች መካከል አንዱ የብሔራዊ ቡድኑ አምበል ወይም ካፒቴን አስቻለው ታመነ ከአንድ የተለየ ተግባሩ ጋር በተገናኘ እንዲሁ ብዙ መነጋገሪያ ነበረ። ጅቡቲ ብሔራዊ ቡድንን ሲያሸንፉ እንግዲህ ማሊያቸውን ከፍ አድርገው የሰውነት አቋማቸውን ያሳዩበት ምስል እንዲሁ ትኩረትን ስበው ነበር። ከዛ ባለፈ እንዲሁ ደግሞ በግብጽ ጨዋታ ላይ አንድ የተሰራ ወይም የተሰራጨ ፎቶ አስቻለው ታመነን የተመለከተ መነጋገሪያ ሆኖ ነበረ ስለሱ ፎቶ። ይሄው ጉዳይ እንዳለ ሆኖ ደግሞ የዚሁ የብሔራዊ ቡድኑ አንበል ወይም ካፒቴን የሁለት ሴት ልጆች አባት መሆኑን ሰምተናል፣ የመንታ ልጆች ማለት ነው። ስለ ቡድኑም ለመጠየቅ እንዲሁም ደግሞ አባትነቱንም መነሻ አድርገን የተወሰነ ደቂቃ ቆይታ እናደርጋለን። አስቻለውን አግኝተነዋል። ሰላም አስቻለው እንደምናለ? ሰላም ሰለሞን እንዴት ነህ? እንኳን ደስ አለ ብያለሁኝ ለልጆች። ያው እኔም ደስታ ለመጋራት ስለ ደወላችሁ ከልብ አመሰግናለሁ ከውድድሩ ስትመለስ ነው የሁለት ሴት ልጆች የመንታ ልጆች አባት መሆኑን ያወቀው። እንዴት ነው ስሜት ውስጥ ምን ይመስላል? እውነት ነው እንዳልከው ከውድድር ስመለስ የሁለት ሴት ልጆች መንታ ልጆች አባት ሆኜ ያለውኝ እና እጅግ በጣም ደስ ብሎኛል። ያው ስሜቱ እንዴት ነው ላልከኝ በጣም ደስ ብሎኛል። በጣም የተለየ ስሜት የተሰማኝና እጅግ በጣም ደስ ብሎኛል። ብዙ ጊዜ በተለይ መንታ ልጆች ከመውለድ ጋር በተገናኘ ሰው ይፈልጋል መንታ መውለድን ማሳደጉ ፈተና ቢሆንም መንታ ግን ግልግል ነው ይላሉ። እና በቤተሰብ ውስጥ ነበረ እንዲህ አይነት ምናልባት አንዳንድ በዘር የሚያልፉ አጋጣሚዎችም እንዳሉ ይሰማልና መንታ ነበረ ቤተሰብ ውስጥ ወይስ እናንተ የመጀመሪያ ናችሁ? በጣም ማለት እኔም ከሚፈልጉት ሰዎች አንዱ ነበርኩኝና እና ማለት እግዚአብሔር ቢሰጠኝ ደስ ይለኛል ወዳለው እና ብዙ ሰው የሚመኘ ነው እንዳልከው እና እንደ መታደሉ ሆኖ አግኝቻለሁ። እኔ በቤተሰብ የለም እንዲህ አይነት በእኔም በእሷም በባለቤቴም ቤተሰብ የለም። እና እኛን ፈረቀዳ ልጆቹ እኔም በዚህ አጋጣሚ እጅግ በጣም ደስ ብሎኛል። ማለት ነው እምፈልገው እና በጣም ተመችቶኛል እና ደስ ብሎኛል። የተለየ ስሜት ነው በጣም እየተሰማኝ ያለው እና እግዚአብሔር ይመስገን ይህን ሁሉ ላደርገ የድንግል ማርያም ልጅ መብራንት መስገን እሷ ረድታት በሰላምም ተገላግላለች ባለቤቴ፣ እና እጅግ በጣም ደስ ብሎኛል። ደስ ይላል አባትነት። እንዴት ነው የመጀመሪያዎቹ ቀናት ላይ? ያው እውነት ለመናገር አባትነትን ይሄ የመጀመሪያ ልጅ አለኝ፣ ወንድ ልጅ፣ የሶስት ዓመት ልጅ እና በሱ ያየሁት ያው፣ እነዚህ ሁለተኛ ናቸው፣ እና በመጀመሪያ ልጅ አይቼዋለሁ እና ኃላፊነት በደንብ ነው የሚሰማ ከአንድ ሁለት ሲሆኑ ከሁለት ሶስት ሲሆኑ የሚሰማ ኃላፊነት የተለያየ ነው እና የልጅ አባት ስትሆን ቤተሰብ የምትመራበት መንገድ አለ ደስ ነው የሚለው ይ ግን ሀላፊነቱ ከባድ ነው ከአንድ እንዳልኩ ሁለት ሶስት የሆነ ሲሄድ ከፍ እያለ ነው ስሜት የኔም ስሜት በዛው ደረጃ ነው እያደገ የሚሄደው ና በደንብ ነው ኃላፊነት የሚሰማኝ የመንታ ልጆች ስም ብዙ ጊዜ ተቀራራቢነት አለው እና ስም ወጣላቸው እያሰብ ነው ገና አልወሰንም፣ አላወጣንም እ ይወጣላቸዋል እንግዲህ በቅርቡ። ባለቤትስ እንዴት ናት? እናትነቷ ውስጥ ምን ተመለከትክ አስቻለው? አንተ የአባትነት ስሜቱን አጋር ተኛል፣ ግን እናትነት ደግሞ ከባድ ኃላፊነት ነው። በተለይ መንታ ሲሆን ምን እያየህባት ነው? ባለቤቴ እንዳልኩ ቅድም አንድ ልጅ መጀመሪያ ያለን የሶስት ዓመት ልጅ ና ይሄ ሁለተኛችን ነው። ስለዚህ እሷ እናትነት ከባድ ነው ከኔ ይልቅ እናትነት፣ በተለይ ደግሞ መንታ ሲሆኑ ትንሽ ይከብዳል። ቻሌንጁ እናት ስትሆን ከጡት ጋር በተያያዘ አንዱን አጥብተ አንዱን ስታጠባ ትንሽ ተኛለው በምትል ሰዓት ይነሱብሃል። አንደኛዋ ትነቃለች ምናምን እና ከኔ ይልቅ በጣም እሷ ብዙ ኃላፊነቶች ተሸክማለች። ዘጠኝ ወር ከማርገዝ ባለፈ ከተወለዱም በኋላ ደግሞ እንዳልኩ ነው የኃላፊነቱ ከባድ ነው እና ሁለት ሲሆኑ ድካም ይኖረዋል። ስለዚህ መብራን ታጠንክራትና ያንን በጥንካሬ ትወጠዋለች የሚል እምነት አለኝ። ስለዚህ እናትነት ከባድ ነው በጣም በጣም። ጥሩ እንደው ወደ እግር ኳሱ ልመልስህና እግር ኳስ ላይ የኢትዮጵያ ብሔራዊ ቡድን ጨዋታዎች ነበሩት፣ ደግሞ የቡድኑ ካፒቴኑ አምበልም ነበርክ፣ እንዲሁ በተለያዩ ክለቦችም አምበልነት አገልግለሃል። ከባድ ኃላፊነት እንደሆነ ይነገራል አምበልነት። ሀገርን ደግሞ በዚህ መንገድ ማገልገል እንዴት ያለ ትርጉም አለው እና ማለት አምበልነት የራሱ የሆነ ኃላፊነት አለው። አንበል ሆነህ ስትገባ፣ በእርግጥ እኔ አንበል ስሆን የመጀመሪያ አይደለም። በትላልቅ ክለቦችም ጊዮርጊስም፣ ፋሲልም በአንበልነት መርቻለሁ፣ ናሽናል ቲም ከዚህ በፊት መርቻለሁ እና አንበል ስትሆን የተለየ ስሜት አለው። ኃላፊነቱም ከባድ ነው። አንበል ሆነህ ልጆችን የማነሳሳት የመምራት ነገር እናንተ ስፕሪቱን የመጠበቅ ብዙ ኃላፊነት አለው እና እኔ የመጀመሪያ አይደለም ይሄ እኮ ግን ቢሆንም ኃላፊነቱ ግን ከባድ ነው። ካፒቴ አንተና አግኝቼ ምናልባት ሰሞኑ እኛ ስለሆኑ ጉዳዮች ባነሳ ደግሞ ጥሩ ነው ብዬ አስባለው። እና አጠቃላይ ከግብጽ ጋር የነበራችሁ ጨዋታ ላይ የተሰራጨ ምስል ነበረ። ከዛ ውጭ ደግሞ እንዲሁ የብሔራዊ ቡድኑን የጅቡቲን ስታሸንፉም አንዳንድ ምስሎች ነበሩ። ስለ እሱ እንደው ጥቂት ብታወራን ከዛ ባለፈ ደግሞ እንዲሁ አጠቃላይ ጨዋታው ላይ እንደው ያለ አስተያየት ቢኖር ደስ ይለኛል። ምክንያቱም መግለጫው ላይም ስላልነበርክና ስለ ሁለቱ ነገርና እናበቃለን። በዛ ጉዳይ ላይ እንኳን ብዙ ማውራት አልፈልግም፣ ወደ ኋላ መመለስም አልፈልግም። ይሄ ፎቶ ምናምን በተባለውእና እሱ ጥያቄ ለፈኝ በጨዋታው ዙሪያ ግን ያው ከግብፅ ጋር በነበረንም ጥሩ ለመንቀሳቀስ ሞክረናል። ግን ያው በውጤት አንጻር ውጤታማ አልነበርንም፣ ተሸንፈናል። በቀጣዩ ጨዋታ ግን ያንን ለማረም ሞክረን ከኮችንግ ስታፍ የተሰጠንን ነገር ነበረ፣ ትሬኒንጎች ምናምን ደካማ ጎናችን እናስተካክለን የቀጣዩን የጂቡቲን ጨዋታ በድል መወጣት ችለናል። እና በአጠቃላይ ጥሩ ነበር ጨዋታ። እሺ፣ በጣም አመሰግናለሁ። እንግዲህ በድጋሚ እንኳን ደስ አለ ለማለት ወዳለሁ። ስለጋበዛችሁኝ እኔም ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም መሰንበቻ። ከዜማ በኋላ ይመለሳል አባችሁም ነው።